ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎች መብታቸውና ደህንነታቸውን እያስጠበቁ አለመሆኑን ጥናት አመላከተ። የስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ለሙስናና ብልሹ አሰራር ያለውን ተገላጭነት በሚል ሀሳብ ከፌዴራል ሥነ ምግባርና ፀረ ሙስና ኮሚሽን ጋር ውይይት እያደረገ ይገኛል። በውይይቱ በሥነ ምግባርና ፀረ ሙስና ኮሚሽን የአስቸኳይ ሙስና መከላከል ዳይሬክተር ወይዘሮ ስመኝ ቀጸላ የውጭ ሀገር የስራ ስምሪት ላይ የሚስተዋሉ ብልሹ አሰራሮችን በተመለከተ የተጠና ጥናት አቅርበዋል። ባቀረቡት ጥናት ለስራ ወደ ውጭ ሀገር የሚሰማሩ ዜጎች በሚሄዱበት ሀገር ለድብደባና እንግልት እየተዳረጉ ነው ሲል ገልጸዋል። አክሎም ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎች መብታቸውንና ደህንነታቸውን እያስጠበቁ አይደለም ሲሉ አመላክቷል። ወደ ውጭ ለስራ የሚሰማሩ ዜጎች ሄደው ለመስራት ከ35ሺህ እስከ 70ሺህ ክፍያ እየተጠየቁ ነው ያሉት ዳይሬክተሯ፣ ለስራ ወደ ውጭ የሚሰማሩ ዜጎች ጉዳዮችን ለማስፈጸም የት መሄድ እንዳለባቸው ግንዛቤ የላቸውም ብለዋል። በውጭ የስራ ስምሪት ላይ የመንግስትና የግል ተቋማት የአሰራርና የተጠያቂነት ክፍተት አለባቸው። ለውጭ ሀገር የስራ ፍሰት የወጡ ህጎችና ስርዓቶችን ለተገልጋዮች ግልጽ ከማድረግ አኳያ ክፍተት አለ ሲሉ ተናግሯል። ለተገልጋዮች ተገቢውንና ግልጽ ግንዛቤ ባለመሰጠቱ በርካታ ዜጎች ለእንግልት፣ ለሙስናና ለብልሹ አሰራር እንደተዳረጉ ነው በማለት መግለጻቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። አምነስቲ ኢንተርናሽናል በኢትዮጵያ ከተሞች ከሚካሄደው የኮሪደር ልማት ፕሮጀክት ለጊዜው እንዲቆም የሚጠይቁ ደብዳቤዎችን ለጠቅላይ ሚኒስትር አብይ የመላክ ዘመቻ መጀመሩን ይፋ አድርገዋል። ድርጅቱ ለአብይ የሚላኩ ደብዳቤዎች በኮሪደር ልማት ሳቢያ በዜጎች ላይ የሚፈጸመው የግዳጅ ማፈናቀልና በፕሮጀክቱ የሰብአዊ መብት ተጽዕኖ ላይ ጥልቅ ግምገማ እስኪደረግና በኮሪደር ልማት ፕሮጀክቱ ተጨማሪ የሰብአዊ መብት ጥሰቶች እንዳይደረጉ የሚያስችል መከላከል ስርዓቶችን እስኪዘረጉ ፕሮጀክቱ እንዲቋረጥ የሚጠይቅ እንዲሆን ጥሪ አድርገዋል። ድርጅቱ ፕሮጀክቱ የማፈናቀል ድርጊት ከዓለም አቀፍ የሰማዊ መብት ህግጋት ጋር መጣጣማቸው እስኪረጋገጥ የኮሪደር ልማቱ እንዲቋረጥ እንዲሁም ጠቅላይ ሚኒስትሩ በግዳጅ ማፈናቀል ላይ አንድ ህግ እንዲያወጡ የሚጠይቅ ይዘት እንዲኖራቸው ጭምር አሳስበዋል። በአዲስ አበባ ከተማ በመንገድ ዳር የሚገኙ ንግድ ወይም አገልግሎት ሰጪ ተቋማት ከምሽቱ 12 እስከ ንጋቱ 12 ሰዓት የውጭ መብራት ካላበሩ የስራ ፍቃድ ከማገድ ጀምሮ እስከ 10 ሽር የሚያስቀጣ ደንብ ተግባራዊ ማድረግ ጀምረዋል። ደንቡ አገልግሎት ሰጪ ተቋማት ንግድ መደብሮችና መኖሪያ ቤቶች በህንጻቸው የፊተኛው ገጻቸው ላይ መብራት የማስገባት ግዴታ ጥሎባቸዋል። በምሽት በር ዘግቶ አገልግሎት የሚሰጡ ንግድ መደብሮችም ክፍት መሆናቸውን የሚያሳይ መብራት ወይም በኤሌክትሪክ የሚሰራ ምልክት ማስቀመጥ ይጠበቅባቸዋል። ከፍተኛውን ቅጣት የሚያስቀጣው ከምሽት ሶስት ሰዓት ተኩል በፊት የንግድ ተቋምን መዝጋት እንደሆነ ደንቡ ደንግጓል። የመንገድ ዳር መኖሪያ ቤቶች ግን ማብራት የሚገደዱት የውጭ መብራት ብቻ ነው። አስተዳደሩ መብራቶቹ የከተማውን ሰላምና ጸጥታ ለማረጋገጥ አጋዥ ናቸው ብሏል። የኢትዮጵያ ካፒታል ገበያ ባለስልጣን በኤርሚያስ አመልጋና ጄኔሲስ ኢንቨስትመንት ሰርቪስ ኩባንያን ጨምሮ በተወሰኑ ግለሰቦችና ድርጅቶች ላይ ምርመራ ጀምሬያለሁ ብለዋል። ባለስልጣኑ በግለሰቦችና ድርጅቶች ላይ ምርመራ የጀመረው ተጠርጣሪዎቹ በህገ ወጥ መንገድ የሰነደ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲሰበስቡ ነበር የሚሉ ቅሬታዎችን ከደረሱት በኋላ መሆኑን ገልጸዋል። ከዋዜማ በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮውን የአስራ ሁለተኛ ክፍል መልቀቂያ ፈተና እንደማያስፈትኑ ገለጹ። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት የአማራ ክልል ትምህርት ቢሮ ምክትል ኃላፊው ወይዘሮ የሮስ መንግስቱ ባለው የጸጥታ ችግር ምክንያት የዘንድሮውን የዩኒቨርስቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች አራት መቶ ሰባ ብቻ ናቸው ብለዋል። አንድ በሰሜን ጎጃም ዞን የሚገኝ የአስራ ሁለተኛ ክፍል ተማሪ በበኩሉ በክልሉ ሰላም እስኪመጣ ድረስ አማራጭ ያለውን ስራ እየሰራ እንደሚገኝ ተናግረዋል። ለአራት ዓመታት ከኢንዱስትሪ ፓርክ ሰራተኞች ጋር በመኖር የተቀረጸው ፊልም ሜዲን ኢትዮጵያ። የዘጋቢ ፊልሙ ደራሲና አዘጋጅ ማክስ ደንከንና ዘንየን ዩ ናቸው። ከፕሮዲውሰሮቹ አንዷ ታማራ ማርያም ዳዊት ናት። ሜዲን ኢትዮጵያ በዋርሶ ኢንተርናሽናል ፊልም ፌስቲቫል፣ በትሪቤካ ፊልም ፌስቲቫል፣ በሼፊልድ ኢንተርናሽናል ዶኩመንተሪ ፌስቲቫል እና በሌሎችም ዓለም አቀፍ ፊልም ፌስቲቫሎች ላይ እውቅና አግኝተዋል። ፊልሙ የቻይና ባለሀብቶች ከኢትዮጵያ ጋር ያላቸውን ግንኙነት፣ ስራ ጥነትን፣ ባህልን፣ ቤተሰብን፣ የኢንዱስትሪ ፓርኮች መስፋፋትና የአርሶ አደሮች ተጠቃሚነት ጥያቄን በዋናነት ይዳስሳል። በኦሮሚያ ምስራቅ ቦረና ውስጥ 18 ሰዎች በታጣቂዎች መታገታቸውን ባለስልጣን ተናገሩ። በኦሮሚያ ክልል ምስራቅ ቦረና ዞን ጉሜል ደሎ ወረዳ 13 የመንግስት ሰራተኞችን ጨምሮ 18 ሰዎች በታጣቂዎች መታገታቸውን የወረዳው ባለስልጣን ተናገሩ። የጉሚ ኤልደሎ ወረዳ ምክትል አስተዳዳሪ የሆኑት አቶ ዶዮ ዲባ ታጣቂዎቹ ሐሙስ ረፋር ሶስት ሰዓት አካባቢ ከነገሌ ቦረና ወደ ጉሚ ኤልዳሎ በመኪና ሲጓዙ የነበሩ ሰላማዊ ሰዎችን በማስወረድ እንዳገቷቸው ለቢቢሲ ገልጸዋል። የኢትዮጵያ ፌዴራል ፖሊስ የሕዳሴ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ ከወዲሁ አደራጅቻለሁ ሲል ገለጸ። የሕዳሴ ግድብ የሚይዘው የውሃ መጠን 74 ቢሊየን ኪዩቢክ ሜትር ሲሆን የሚሸፍነው የቦታ ስፋት ደግሞ 1680 ስኩዌር ኪሎ ሜትር መሆኑ ይታወቃል። ይህንን ረጅምና ስፋት ያለውን ሰው ሰራሽ ሐይቅ ለመጠበቅና በአካባቢው ሊፈጸሙ የሚችሉ ወንጀሎችን አስቀድሞ ለመከላከል የሚያስችል የፖሊስ ኃይል ማደራጀት አስፈላጊ ሆኖ ተገኝተዋል ሲሉ በፌዴራል ፖሊስ የኢንስፔክሽንና ስታንዳርድ መምሪያ ኃላፊ ኮማንደር እስከዳል ብርሃን መግለጻቸውን የፕሬስ ድርጅት በዘገባው አመላክቷል። ይህ የባህር ፖሊስ ወይም ኮስታል ፖሊስ ጋርድ ለመጀመሪያ ጊዜ በሀገራችን የተደራጀ መሆኑን ገልጸው በቀጣይ ከመንግስት በሚሰጠው ተልእኮ መሰረት ስራውን በብቃት እንደሚወጣ ተናግረዋል። አሜሪካዊው ሮበርትስ የሮማ ካቶሊክ ቤተ ክርስቲያን ሊቀጳጳስ ሆነው ተመረጡ። በአሜሪካ ቺካጎ ተወልዶ ያደጉት የ69 ዓመቱ ካርዲናል ሮበርትስ ሊቀጳጳስ ሆነው ተመርጠዋል። ካርዲናል ሮበርትስ በፔሩ ጳጳስ ሆነው ከመሾማቸው በፊት በሚሽነሪነት አገልግለዋል። ሊቀ ጳጳሱ ከእንግሊዝኛ በተጨማሪ ጣሊያንኛ የሚናገሩ ሲሆን በተለያዩ ማህበራዊ አገልግሎታቸው እንዲሁም አዳማጭነታቸው ይጠቀሳሉ። በየመን የስደተኞች ማቆያ ላይ አሜሪካ በፈጸመችው ጥቃት የተገደሉት ሶስት ኢትዮጵያውያን የአንድ ቤተሰብ አባላት በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጽሙ ጥቃት ምክንያት በምዕራባውያን የጦር አውሮፕላን ጥቃት እየተፈጸመባት ባለችው የመን ውስጥ ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች ተገድለዋል። በጥቃቱ ከተገደሉት ኢትዮጵያውያን መካከልም ሶስት የአጎትና የአክስት ልጆች በአንድ ላይ ህይወታቸው ማለፉን ቢቢሲ ከቤተሰቦቻቸው መረዳት ችሏል።